ሴት ነኝ እኔ ምንም አልልህም ብቻ ግን የስራህ ሚስጥቅ አብርሃም እኔ ርካሽ ሴት ነኝ እኔ ምንም ማድረግ አልችልም፣ እና ሰርቼ መብላት ትፈልጋለሁ። እራሴን አራክሽ ርካሽም ስለሆንኩኝ በዛ አይሻልም? እንደዚህ ይሻላል እንደዚህ ብለሽ ነኝ ምን ችግር አለው? አብርሃም እኔ ርካሽ ነኝ፣ ርካሽ ሴት ነኝ አሰዳቢ ነኝ ሴት አሰዳቢ ነኝ ብለሽ እንደዚህ ብቅ ብትይ ምን አለበት? አሁን ይሄንን ራሱ ከሩታ ጋ የነበረበትን አቀናብረሽ ያመጣሽ ራሱ አራበደው ራራር ከበሻ ተንኮል አንተ ጠብቀኝ። ከበሻ ተንኮልማ እሱ ይጠብቀን። የምሬ ነው ወይ ባላቸው አንቺ። ለማንኛውም ላይክ እያደረጋችሁ ጋይስ አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። ውድ የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ እልኝ። በያላችሁበት ሰላም እና ጤና ደስታ እመኝላችኋለሁ። ላይክ ሼር፣ ሰብስክራይብ እያደረጋችሁ እስከመጨረሻ ተከታተሉኝ። የትላንትና የኤፍሬም እና የአቤላ አዎ አንዳንድ ቦታ አሉ፣ እሱ ጋር መልስ እሰጣለሁ። ትላንትና ቢዚ ስለነበርኩ ነው፣ ማታ ማለት ነው፣ ስራ ላይ። በመቀጠል ደግሞ እቺ ልጅ መሄድባታለሁ እና አብርሃም፣ የስራህን ይሰጥሃል። እኔ ሴት ነኝ ምንም አልልህም። እንዴ! እኔ ርካሽ ሴት ነኝ? እንዴ! እራሴን ያራከስኩ ሰው ነኝ? ሴት አሰዳቢ ሴት ነኝ? ስለዚህ ምንም ማድረግ አልችልም። አንተን ራሴን አራክሽ፣ አንተን ስም እያነሳው ገንዘብ ማግኘት እፈልጋለሁ ካልሽ፣ ምን ልትሆኝ ነው? ምንም አትሆኝም እኮ ምንም፣ ምን ችግር አለው? ምንም አትሆኝም። እና የስራህን ውስጥ በአካፋ ነው፣ በማንኪያ ነው? የስራው የሚሰጠው በአካፋ ወይስ በማንኪያ እንዲሰጠው ነው የምትፈልጊው? እስኪ ንገሪን። በአካፋ ከሆነ በአካፋ እንዲሰጠው እናደርጋለን። እናንተ አሰዳቢ ሁላ፣ ማለት ልቅ የሆናችሁ ሴቶች አላችሁ። እውነቴ ነው የምላችሁ በተለይ ደግሞ ሩታ ያለችበትን አቀናብራ ያመጣችው፣ አሁን ልክ ፊት ለፊት ያስገባውላቸው እኮ ሩታ የነበረችበትን ነው፣ አቀናብራ እንዴት አድርጋ እንዳመጣችው። የጉድ ሀገር! ልክ ሴት ልጅ ሴቶች እኮ ለካ በየሄዳችሁበት ራሱ ኮሜንት ስለምትሳደቡም አላችሁ ለካ። ርካሾች ናቸው ጠቅላላ ማለት ነው? ኧረ፣ ጠቅላላማ አይደለንም። እንደ ስንት ጨዋ ወልዶ ያሳደገን ሴቶች አለን፣ እናንተ አላችሁ እንጂ። እዛ ኢትዮጵያ የኑሮ ውድነቱ አናላቸው አዝሮታል። ከዛ በኋላ በቃ ምን አገባችሁ ስለ ክብር ስለ ቤተሰብ ስለ ወደኋላ ሕይወት ምናምን ስለ ዛሬ ስለ ገንዘብ ስለ መብላት ስለ ሽንት ቤት መግባት ብቻ ነ ብቻ ነው የምታስቡት ራሳችን አዋርዳችሁ ከዛ ውጭ ምን የምታቁት ታሪክ የለም ወይም ደግሞ የምታስቡት ታሪክ የለም ወደኋላ ሕይወት አንቺ ነገ ተወልጨልሽ አደሽ ቤሳብ ወልጅ ይህን እኮ የልጅናትም ልትሆኝ ትችያለሽ አናቅሽም እና በዛ ላይ ደግሞ በሰው ቻናል ነው የመጣችሁ ጋይስ ቻናሉ የራሷ ቢሆን እኮ ጥሩ ነበረ የሰው ቻናል ነው ወይስ የባልሽ ነው እና ለማንኛውም እራስሽ ሻራክሰሽ መተሻላችሁ ወራዳ ቀጥሎ ደግሞ ኤፍሬምና እና አቤላ ትላንትና እንግዲህ ሩታዬን በእናትሽ በእናትሽ በእናትሽ ሩታዬ ተመለሺ ሲሏት ነበረ ኦኬ እሺ እንደዛ ከሆነ ለምሳሌ አብርሃምና ሩታ ችግራቸው ሳይፈቱ ተመለሽ ያለበትን ፓርት ልናገር። እኔ አዎ እንትን የተረዳውኝን እንትና አቤላ ሰሞኑ ለምን አንቺ በቃ እስከዛሬ አትሂጂ እያልኩሽ ነበረ። አሁን ግን ሂጂ ብሎ እንድትሄድ አደረገ። መልሶ ደግሞ ብነትሽ እንድትመለሽ ይፈልጋል አለች ላንትና። ምን ማለት ነው? አልገባኝም። ኤፍሬምም ደግሞ ትውጣ ከቤት ውጭ ያኔ ትሄድ የፈለገ ያደችበት ቦታ ትሄደ። ራስህን አስከብር ራስ አንድ ነ ያጭማለካል፣ ሲል ነበረ። ከዛ ትላንትና በእናትሽ ሲሉ ነበሩ ወይስ እናንተ ሌላ። አብርሃም ከሌላ ጋር መጥቶ ወይም ደግሞ ከሌላ ጋር ቪዲዮ ሊሰራ ሊመጣ ይችላል፣ አይታወቅም። እንደዛ ከመጣ እንዳንወቅ ሰው ነው ይሄ ያመጣችሁት ወይስ ምንድን ነው ያልገባኝ ነገር። እኔ ከሁሉም ያጠራጠረኝ የአቤላ ነገር ነው። አቤላ እንትን ያናክል ችግርህ መፍታት አልቻልክም ስለዚህ የፈለገችበት ትሄድ ብሎ የሸኛትም ምንም ያላት ሮታ ሚስጥር ነገረችው ሲቀጥል ደግሞ ያለችበትን ቦታ እያወቀ የነበረው እሱ ነበረ አይደለ እንድትሄድም ራሱ ፍላጎት ነበረው መጨረሻ አካባቢ በቃ ሂጂ እስከ ዛሬ ድረስ አትሂጂ ብዬሽ ነበረ ብሏታል ትናንትና ደግሞ ከሄደች በኋላ እንግዲህ ትናንትና ደግሞ እየለመናት ነበረ ከአብርሃም ጋ እኮ ችግራችሁ ተነጋግራችሁ ቁጭ ብላችሁ ፍቱ በቃ ሌላ ቦታ እዛ ለምሳሌ የተቀመጠችበትን ቦታ አመች ስላልሆነ እዚህ ጋር ቁጭ ብላችሁ ችግራችሁን ተነጋግራችሁ ፍቱና ተገናኙ አይደለም ያለው አቤል አያችሁ አይደለም ምንድነው ያለው በእናትሽ ተመለሺ ወደ ቡታጀራ ከሄደ ችግር ይመጣል። ሌላ ነገር ነው የሚፈጠረው። የምታመጡትን ነገር ገና ከአሁኑ እየገባን ነው። አው እውነቴ ነው የምላችሁ ልጅቷ እንድትሰደብ የሆነ ነገር ብታደርጉ፣ አቤላ ና ማን ነው ስሙ እና ኤፍሬም ከጭንቅላታችሁ አንወርጡ። ስለዚህ ስርዓታችሁን ያዙ። እነሱ ከዚህ እንትን ነገር እንዲወጡ ከፈለጋችሁ ሩታ የሆነ ቦታ ወስዳችሁ አው ችግር ይፈጠራል አላችሁ ያለችበትን ቦታ ስለዚህ ሩታ የሆነ ቦታ ጠርታችሁ ወስዳችሁ አብርሃም እና ሩታ ተነጋግረው እንዲፈቱ ችግራቸው፣ ከዛ በኋላ ከታረቁ በኋላ ወደ ቤት መሄድ ይችላሉ፣ እንጂ ወደ ቡታጀራ ከሄደ የሆነ ነገር ይፈጠራል። የሆነ ነገር ሳይፈጠር በፊት ወደ ቤት ተመለሺ። እንደዚህ ሳይሄድ በፊት ምናምን። ከሄደ በኋላ አልመለስም ብለዋል። ረላሽ እንዴ! ይገባናል እኮ በደንብ አድርጎ ማለት ነው። እኔ ማታ እውነት ለመናገር በስራ ውጥር ተደርጌ ነበረ። እሱም እንግዳ ስለሚመጣበት እንግዳ ስለሚሰበሰብ ቤት ማለት ነው። ስለዚህ በዛ ጥሪ ስለነበረ ያናክለን ትን አላልኩም። ስለዚህ አሁን አብርሃም ወይ ከሌላ ሰው ጋር ቢመጣ ሩታ ተለምና ነበረ አልመጣም ማለች፣ አቤላና ኤፍሬም ለምኗት ነበረ ምናምን ተብሎ እንድትወቀሱም ደግሞ እንድትሰደብ ይመስለኛል የትላንትናው ፓርቲ የመጣው። እኔ እውነቴ ነው የምላችሁ አብርሃም ከሌላ ሰው ጋር ቪዲዮ ከሰራ ወይም ደግሞ ከሌላ ሰው ጋር ከመጣ ይሄ ነው በቃ፣ ያለ ምንም ጭቅጭቅ ልጅቷ ተለምነች ነበረ አልፈልግም ብለሻል፣ የራስሽ ጉዳይ ተብላ እንድትረገጥ እንድትሰደብ የተደረገ ነው። ከመጣ ነው የምላችሁ፣ ከመጣ፣ በቃ ያለ ምንም ጭቅጭቅ እንዲያሰድቧት እንዳደረጉት እሷን ለማሰደብ የፈጠሩት ፈጠራ ነው የሚባለው ፈጠራ ነው። አው እንደሆነ በዚህ ትረዳላችሁ ማለት ነው። እና እንደዛ ነው እላችኋለሁ ውድ ቤተሰቦቼ። ግን ሩታ ያኔ ስለሄደች ይታረቃሉ ብዬ አላስብም፣ ወይም ደግሞ የሆነ ይታረቃሉ ብዬ አላስብም። ዲራማ አይደለም። ለምንድን ነው ዲራማ ያለሽ ብላችኛል? አዎ ዲራማ አይደለም። ተጣልተዋል፣ ተለያይተዋል። ስለዚህ በጣም ስለተጣሉ ደግሞ በቃ አሁንም ሊገናኙ እኔ አላውቅም። የሚገናኙ እራሱ አይመስለኝም። የሚገርማችው ነገር ማለት ነው እንደዛ ምትሉ ልጆች የእውነቴ ነው ምላቸው። ስለዚህ እሺ፣ ምን እናደርግ አሁን? ተባብረን የሀገር ሽማግሌ ነው የምንልከው ወይስ እንዴት ነው የምናደርገው? እንትን እንደምንም ብላችሁ የሀገር ሽማግሌም ሰብስበን እንዲታረቁ እናደርጋቸው ማለት ነው። ሌላ ምንም አልልም። እዚች ጋ ደግሞ ሩታ ቤት በኮመትኩት ኮሜንት ግቡ። ሩታ መታለች ስል እሳት ግቤ አስመሳይ የውሻ ልጅ ብላኛለች። ቴልት እች ልጅ ያለችው ሳውዲ ነው ሌላ ሀገር አይደለም ያለችው። በመቀጠል ደግሞ እኔ የውሻ ልጅ እንዳልሽኝ አንቺ ሁለት ውሾች ወልደው እንዳሳደጉሽ አውቃለሁ። ውሻ ወልደውም ስዳድግ ልቅ ሆነሽ እንድታድግ ያደረጉሽ እናት አባቶችሽ፣ ውሻ የአንቺ የራስሽ አባት ውሻ መሆናቸውን በደንብ አውቃለሁ ማለት ነው። ስለዚህ አንቺ የቡዳ ልጅ ማለት ነው። ልንገርሽና ሳውዲ ነው ያለሽው፣ የቡዳ ልጅ ነሽ። አዎ። ሲቀጥል ደግሞ ብዙ ሰው ካጠገብሽ ማን አለ? አከሌ በይስኪ አከሌ ካጠገብ ያለ ብለሽ ተናገር ይስኪ ማን አለ? ቡዳ መሆንሽን የቡዳ ልጅ መሆንሽን ሰው ስላወቀኮ ሰው በጠቅላላኮ ርቆሻል። ሲቀጥል ደግሞ ሃይሚ ትሰደቢ ነበረ ሩታም ትሰደቢ ያለሽ፣ እስካሁንም ድረስ በጣም ብዙ ሰው ትሰደብ ያለሽ በየሽበት የውሻ ልጅ ብለሽ ነው የምትሳደቢው ማለት ነው። እኔ በተደጋጋሚ ሰደብሽኛል። ሲቀጥል ደግሞ ብዙ ሰው ስትሳደቢ አይቼሻለሁ። በመጀመሪያ ሳውዲ ነው ያለሽው፣ በሁለተኛ ደረጃ ደግሞ የቡዳ ልጅ ነሽ፣ ቡዳ ነሽ፣ የቡዳ ዘር ነሽ ቃለው የውሻ ልጅም ነሽ እራሰሽ ማለት ነው። ስለዚህ በመጣሽበትን መንገድ እመልስልሻለሁ። በእናቴና በአባቴ አልደራደርም። አንቺ አፈር ቢና የውሻ ልጅ አንቺ መሃይም አንቺ ደደብ የቡዳ ልጅ አዎ፣ የቡዳ ልጅ ነሽ። እሱም ካጠገብሽ ሰው በሙሉ ሲርቅ አንቺ ማንነትሽን ዘር ማንዘርሽን ስለሚያቅ ሰው ሲርቅሽ ምንድን ነው ያደረግሽው? በየገዝቱ ምናልሽ በውስጥ መስመር አውሩኝ፣ በውስጥ መስመር አውሩኝ፣ ሰው የለኝም ስትይ ነበር እኮ ለምን ስጋቸው ለመብላት የብዙዎቻቸው ስጋ ለመብላት እኮ ብዙ ጥረሽ ነበረ። አንቺ መሀይም በወጣሽበት አላህ ያስቀርሽ አልልሽም፣ ግቢ። ነገር ግን እንደዚህ በተሳደብሽበትን ልክ በኮሜንት በየኮሜንት ሄደሽ በኮመትሽበትን ልክ በአፌሽን ቆሻሻ ንግግር አውጥተሽ በተናገርሽበትን ልክ አላህ የማይሽር በሽታ መጥፎ በሽታ ይስጥሽ ነው ምለው፣ ሌላ ምንም አልልም።